ሰላም ጤና ይስጥልን። ለሰዓቱ የደረሰን መረጃ እንሆ። የቂርቆስ ክፍለ ከተማ ወረዳ 9 አስተዳደር በዛሬ ዕለት በሌማት ትሩፋት ስራ 230 ኬጂ ማሰራጨት መቻሉ ተገለጸ። ይህ የሌማት ትሩፋት የጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ምግባችን ከደጃችን የሚል ኢኒሽቲቭ መነሻ ያደረገ መሆኑን በመግለጽ ቀን ተሌት ለፍተው ካገኙት ሀብት ያካፈሉ ባለ ሀብቶችን ሊመሰገኑ ይገባል ያሉት የክፍለ ከተማው ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ናቸው። አያይዘውም አስተዳደሩ ይህንን ሲያመቻችላችሁ ለታለምልት አላማ ምትጋት አለባችሁ የሚል መልእክት አስተላልፈውላቸዋል ለባለ እድለኞቹ። መንግስታችን ለሰው ልጆች ከማሰቡ በላይ የሰው ልጆች በደስታ በጤና በስኬት እንዲኖሩ የተለያዩ መርሃ ግብሮችን በመቅረጽ ሰፊ ስራዎች ሲሰሩ ቆይተዋል። ይህ ኢኒሽቲቭ የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ምግባችን በደጃችን ያለው መራህ ግብር እነሆ ተጠናክሮ በክብር ከንቲባችን ይህም ደምቆና አምሮ ቀጣይነት ባለው መንገድ እየተጠናከረ በየደረጃው ያለው አመራርም ይህንን በጎ ተግባር ባህል አድርጎ ይዞ እያስቀጠለ ይገኛል። የወረዳ ዘጠኝም ይህንን የምታዩትን ሰፊ የሆነ የዶሮ ኬጂ ማለትም እንቁላል የሚጥሩ ጫጩቶችን ለተጠቃሚዎች በማድረስ እናንተም ደግሞ ከምግብ ፍጆታ ባለፈ ለገበያ በማቅረብ ገበያን በማረጋጋት አልፎ ምግብን በደጃችሁ አትክልትን በጓሯችሁ የዶሮውን ስጋም በዛው በቤታችሁ የዶሮ እንቁላልም በቤታችሁ ከእናንተም አልፎ ለተጠቃሚው ረስብ በገበያ በማቅረብ ሰፊ እገዛ ታደርጋላችሁ ተብሎ ነው የሚጠበቀው። ዝቅተኛ የኢኮኖሚ አቅም ላላችሁ ወገኖች የወረዳው አመራሮች ሌት ተቀን ደክመው ጥረው ይህንን ድጋፍ ካደረው ወገኖች የተገኘ ድጋፍ ነው። ይህንን የተደረገላቸውን ድጋፍ ደግሞ እና የጫጩቶች ወይም የዶሮዎች ተገቢውን መኖ በማቅረብ እነሱን ከሚተናኮሉ አውሬዎች በመጠበቅ እና ተገቢውን እንክብካቤ በማድረግ እነሱን ደግሞ በማራባት እናንተ ራሳችሁን ይችላችሁ፣ ለሌሎች ሞዴል በመሆን የተሻለ ስራ መስራት አለባችሁ ብዬ ማሳሰብ እወዳለሁ። በዛሬው ዕለት በወረዳ 9 አስተዳደር 230 ኬጂ 1220 እንቁላልጣይ ዶሮዎች ለሰባት ቢዝነስ ፋሚሊ በነፍስ ወከፍ 50 እንቁላልጣይ ዶሮዎች በአጠቃላይ 1500 የሚሆኑ ዶሮዎች በባለ ሀብቱ ትብብርና በመንግስት ወጪ የተሸፈነ ስርጭት መከናወኑ የክፍለ ከተማው አርሶ አደርና ከተማ ግብርና ጽህፈት ቤት ኃላፊ ወይዘሮ በለጠች ተሰማ ተናግረዋል። የሌማት ትሩፋት እንግዲህ እንደ መንግስትም እንደ ሀገርም ይሄ ኢኒሼቲቭ ከወረደ አራተኛ አመቱ ነው። በመጀመሪያ አመት በሁለተኛ አመት ስፔሻሊ ከመንግስት ከባለሀብት ሀብት ስፖንሰር ተደርጎ መኖም ዶሮም ኬጂም ሲሰጥ ቆይቷል። አሁን ከሁለቱ አመት ወዲህ ግን አርባ አርባ ሀያ የሚባል አርባ ፐርሰንቱ መንግስት ከቨር እንዲያደርግ አርባ ፐርሰንቱ ደግሞ ቀን የሆነ ባለ ሀብት እንዲደግፍና ሀያ ፐርሰንቱ ተጠቃሚ ኮንትሪቢዩት እንዲያደርግ ተደርጎ ነው እየተሰጠ ያለው ይሄ ማለት ከመንግስት ወጪ ሆኖ ኬጂ ከተሰራ ባለሀብቱ ደግሞ ድጋፍ አድርጎ ዶሮ ቢገዛ ተጠቃሚው ደግሞ መኖ ገዝቶ ሶስቱም በጥምረት አንድ ላይ ሆኖ የኔነት ስሜትም እንዲሰማና ሁልጊዜ ጊዜ ጥገኛም እንዳይሆን ነው ተጠቃሚው የራሱን ኮንትሪቢሽን ማድረግ የሚፈልገውና የዛሬ ፕሮግራም ላይም ያ ተግባር ነው። ዶሮና መኖ ከባለ ሀብቱ ከመንግስት ወጪ የተደረገበት አግባብ አለ። ተጠቃሚዎች ደግሞ መኖ በራሳቸው አዘጋጅተው በፋሚሊ ቢዝነስም በዚህም እንዲሳተፉ የተደረገበት አግባብ አለ ማለት ነው። ወይዘሮ በለጠች ዛሬ የኬጂ ድለኞች ታለምለት አላማ እንዲያሳኩ ሙያዊ ድጋፍና ክትትል እንደሚደረግላቸው ማክለው ተናግረዋል። ከግንዛቤ አንጻር አሁንም በባለሙያም ድጋፍ ሁልጊዜ ጊዜ ክትትልና ድጋፍ ይፈልጋል። ዶሮ በባህሪው ምግብም ውሃም ሊለየው አይገባም። በአንድ መድረክ የሚያልቅ አይደለም። ግን በጎረቤታዎቻቸው ያለው ኤክስፒሪንስ ሼር እያረጉ መልእክት የሚተላለፈውን እየወሰዱ በፋሚሊ ቢዝነስ የተደራጁት ግን ስልጠና የወሰዱ ናቸው። በስራ እድል ፈጠራም ስለሚገቡ ሰባቱ ወደ 35 የሚሆኑ በስራ እድል ፈጠራ የተያዙ ናቸው። ስልጠና ወስዶ የዶሮ አያያዝ በቀን ምን ያህል ግራም መመገብ እንዳለባቸው፣ ውሃም ጭምር ንጽህናቸውም ጭምር እነሱ ስልጠና የወስዱ ነው። ሀውስ ወልድ ደረጃ ግን በንቅናቄ እንትን ኤክስፒሪንስም ከጎረቤታቸውም እየወሰዱ መድረክ እየፈጠርንም ድጋፍም በየብሎኩ በየቀጠናም እየተደረገ እንዲሄድላቸው ነው የሚፈልጉት። ስለዚህ ይሄ እንትን ብዙም አዲስ ስላልሆነ እየሰሩበት የነበረ ስለሆነ ከጎረቤታቸውም ከተጠቃሚውም መረጃ እየወሰዱ የሚሄዱበት አግባብ አለ። የበለጠ ግን የባለሙያ ክትትልና ድጋፍ ደግሞ እስከ መጨረሻ ድረስ ለታለመለት አላማ ውሏል ወይ? እቺ ናት አምስት ዶሮ ወስዳ አምስቱ ዶሮ ውጤታማ እንዲሆኑ በደንብ መግባለች ወይ በደንብ ውሃ ጠጥታለች ወይ ሲታመሙ አሳክማለች ወይ፣ የተለያየ አሁን ዶሮዎች በባህሪያቸው እያደጉ ሲሄዱ የመነካከስ አለ። እሱን የማስቆረጥ ባለሙያ አለ። ይሄ ግንዛቤ ክትትል ይፈልጋል። እሱን ከተደረገ በጣም ውጤታማ ይሆናሉ። ሞዴልም ወረዳ ስለሆነ ብዙም ይቸገራሉ ብዬ ተስፋ አላደርግም። የወረዳ 9 አስተዳደር ዋና ስራ አስፈጻሚ አቶ ደህንነት ገብሩ በበኩላቸውም በዛሬ እለት በከተማ ግብርና ሌማት ትሩፋት የተሰራጩ 1500 ዶሮዎች የወረዳው ነዋሪዎች ቤታቸው ለዶሮ እርባታ የሚሆን በቂ ቦታ ስለ ስለመኖር ታይቶና ተጠንቶ እንዲሁም ስለ አላማው በቂ ስልጠና እንዲወስዱ ከተደረገ በኋላ በመሆኑ ስራው ውጤታማ ያደርገዋል ብለዋል። በዋናነት ባለሀብቱን በጎ ፈቃደኛ የሆነ ባለሀብትን የመንግስትን በጀት ነው ለዚህ እየተጠቀምነው ያለ ነው። በጣም የተደከመበት የተለፋበት ነው የአንድ ኬጅ ሚኒመም ከጉል በስራው ጋር ስናስበው ኬጂ ብቻ ከ5000 በላይ ነው የሚጨርስ። ዶሮቹ ከ560 እስከ 600 ባለ ሂሳብ ነው እየመጡ ያለት። ይህ ሁኖ የሰራነው ስራ ምንድን ነው? በመጀመሪያ ለዚህ ብቁ ናቸው ወይ ግቢ ያላቸው ወይ ሀሳቡ አላቸው ወይ በሚል ደረጃ ለይተን ስልጠና ሰጥተን ነው እያሰራጨን ያለና አሁንም በድጋሚ አደራ ልን እንፈልገው ግን ይሄ መንግስት የያዘውን በተለይ ከተረጅነት ለመውጣት ተብሎ የታቀደውን የምናስቀርበትና እያንዳንዱ ሰው ክብር ጠቅላይ ሚኒስትራችን እንደተናገሩት እንቁላል ቅንጦት መሆን የለበትም፣ የዶሮ ስጋ ቅንጦት መሆን የለበትም፣ ሁሉም ሰው በቤቱ ማርባት መቻል አለበት በሚል ደረጃ የተላለፈ ስለሆነ አደራ መለዋኑም ለነዋሪዎቹና ለዝድል ተጠቃሚ ሆኑ። በጥንቃቄ እንዲይዟቸው ምርታማነታቸውን እንዲጨምሩ አስፈላጊው እንክብካቤ እንዲደረግላቸው በድጋሚ አደራ ማለት እፈልጋለሁ። የኬጂ ድለኞቹም በተመቻቸላቸው ድል የክፍለ ከተማና የወረዳ አስተዳደር አካላትና አመራሮችን አመስግነው በተፈጠረላቸው ግንዛቤ መሰረት በቂ እንክብካቤና መኖ በመስጠት በቀጣይ ወደ ኢንተርፕራይዝ የማደግ አላማ ይዘው እንደሚሰሩ ተናግረዋል። በሚቀጥለው እኛ መቀበል ሳይሆን መቀየር አለብን የሚለውን አላማ ተግባራዊ አድርገን የወሰድናቸውን ዶሮች ከአምስት ወደ አስር ከአስር ወደ ሀያ እንደዚህ ከፍ እያደረግን ወደ ኢንተርፕራይዝ ለመቀየር ትልቅ ህልምና እራያለን። ያለን መንግስት አምስት ስለሰጠን አይደለም። አምስትን እንደ ሀምሳ አድርገን እኛ ተንከባክበን ያለንን ነገር ለነሱ እኩል እንደ ልጆቻችን እኩል አድርገን ለመቀየር መጣር አለብን ብዬ አስባለሁ። ከመንግስት ብቻ መጠበቅም ደግሞ የለብንም። መንግስት ይሄን ሲደጉመን፣ እኛ ደግሞ ሌላ ተጨማሪ በጎን የተለያዩ ነገሮችን እየሰራን ከደጅ ከመግዛት ለልጆቻችን አንድ እንቁላል ብንገዛ በአሁኑ ሰዓት እንቁላል ስንት ነው? ያንን ታሳቢ አድርጎ ላቀረበልን መንግስትና ለወረዳችን አስተዳደር ትልቅ ምስጋና እና ክብሮት አለኝ። ለእያንዳንዱ ሰው አምስት አምስት ዶሮ እየተሰጠ ነው ከነ ኬጁ። ስለዚህ ያንን ወስደን ደግሞ እኛ ባለን አቅም ጫጩቶቹን እንደ ልጅ ተንከባክበን ማለት ነው ትልቅ ደረጃ ማድረስ አለብን። እንቁላል መስጠት አለባቸው፣ መብላት አለብን። ዶሮቹ ደግሞ ያው በእርጅና ሰዓት ምንም አይደረጉ ማለት ይበላሉ። ስለዚህ ከውጭ አንገዛም እንመገባቸዋለን ማለት ነው። ምን ይሆናል? ቤታችን ሙሉ ይሆናል ማለት ነው። በእነሱ ኩስ ደግሞ ሌላ ጓሯችን ላይ አትክልት ምናምን እናረባለን እንተክላለን። ያንን ከተከልን በኋላ ደግሞ ከዛው ጎመን፣ ከዛው ሰላጣ፣ ከዛው ቲማቲም እንበላለን ማለት ነው። በተሰጠኝ ነገር ወደፊት ለመሄድ እሞክራለሁ። በተማርኩትም ትምህርት ብዙ ትምህርቶች ወስጃለሁ አሻሽዬ በዘመናዊ ምልክ በጠባብ ቦታ ምን ያህል ዶሮ መርባት እንደሚችሉ በአምስቱን እንዴት አባዝቼ ወደ ብዙ ማረግ እንደሚችል ብዙ ትምህርት ወስጃለሁ። ስልጠናም ስለ ወሰድኩኝ ግንዛቤውን ለማስጨበጥ ሞክራለሁ። አንዳንድ ቦታዎችም ያው የሚሞቱባቸውም አሉ፣ በእንክብካቤ እጥረት ምክንያት አያያዝ ባለመቻል የተለያየ ምግቦችን በሰዓቷ ለመስጠት ንጹህ ንጹህ ነገር ነው የሚፈልጉት፣ እንደ ህጻን ልጅ ማለት ነው። አሁን የተሰጡን ዶሮዎች እንክብካቤ ይፈልጋሉ፣ እና እነሱን ግንዛቤ የሚችለውን ያህል ሰጥቼ ሁላችንም እንግዲህ የጠቅላይ ሚኒስትራችንን እቅድ በግብ ለማሳካት እንሞክራለን። ግንዛቤ የመስጠት እቅድ ነው ያለኝ አሁን።